በኢትዮጵያ አትሌቲክስ ታሪክ ውስጥ ስማቸው በስፋት ከሚነገርላቸውና ና በዓለም አቀፍ ደረጃ ታላላቅ ውድድሮችን ማሸነፍ ከቻሉ አትሌቶች መካከል ትመደባለች። እዚህ ደረጃ ለመድረስ በርካታ ውጣ ውረዶችን አልፋለች። ነዋሪነቷን በካናዳ ያደረገችው እቺ አትሌት በድንገት ከሰሞኑ ወደ ኢትዮጵያ በመምጣት የተለያየ የአትሌቲክሳዊ ልምምድን ስታደርግ ነበረ። በድንገት ግን ልምምዷን በምታደርግበት ሰዓት በዚያው ህይወቷ ሊያልፍ ችሏል። ለመሆኑ እንዲህ ያለው ድንገተኛ ሞት እንዴት አጋጠማት? ይህንን ሀዘን ተከትሎ ቤተሰቦቿና ወዳጆቿ አሁን ያሉበት ሁኔታ ምን ይመስላል? የወጣቷን አትሌት ህልፈተ ህይወት አስመልክቶ የቀብር ስነ ስርዓቷስ በምን አይነት መንገድ ተከወነ? ሁሉንም በዝርዝር የምንነግራችሁ ይሆናል። እንደምናችሁ የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን ቻናላችን ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አለፍ ሲል አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን የተወዳጇን አትሌት ህልፈተ ህይወት አስመልክቶ የተፈጠረውን ውዝግብ እንዲህ ልናደርስ ተገናኘን። እስከ መጨረሻው ከኛ ጋር እንድትሆኑ በአክብሮት እንጋብዛችኋለን። ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡልን ወይም ደግሞ ስክሪን ላይ በተቀመጠው ስልካችን ደውሉልን። ወደ መሰናዶ እንሻገር። የኢትዮጵያ አትሌቲክስ አሁን የገጠመው ሐዘን ከባድ ነው። በርካታ አትሌቶችናም የሚያውቋት ወዳጆቿ ሁሉ በከፍተኛ ሐዘን ውስጥ ይገኛሉ። ስለዚች አትሌት ከመነጋገራችን በፊት ግን ሰሞኑን ስለተፈጠሩት ጠቅላላም የአትሌቲክሱ ውዝግቦች በተወሰነ መንገድ እንንገራችሁ። በዘንድሮ በ2025 በቶኪዮ በተካሄደው የዓለም አትሌቲክስ ሻምፒዮና ላይ የኢትዮጵያ ብሔራዊ ቡድን ተሳታፊ እንደነበር እናስታውሳለን። እንደከዚህ ቀደሙ በርካታ ድሎችና የወርቅ ሜዳሊያዎች እንደ ጉድ ለኢትዮጵያ የጎረፉበት አይደለም። የዘንድሮ ውድድር ከሰላሳ አራት ዓመት ወዲህ ለመጀመሪያ ጊዜ ያለምንም ወርቅ የተመለስንበት ውድድር በመሆኑ በዓለም አቀፍ ደረጃ አንገትን ያስደፋና ለብዙዎቻችን እጅግ ጉድ የተባባልንበት ነገር ሆኗል። በኢትዮጵያም አትሌቲክስ ታሪክ ውስጥ ዝቅተኛ ከሚባሉ ውጤቶች መካከል የተመዘገበበትም ሆኖ በታሪክ ሊመዘገብ ችሏል ማለት ነው። በዘንድሮ የ2025 አትሌቲክስ ሻምፒዮና ላይ በትዕግስት አሰፋ፣ ዮሚፍ ቀጀልቻ፣ ጉዳፍ ጸጋይና ሰምቦ አልማየው አማካኝነት ከተገኙት ሁለት የብርና ሁለት የነሐስ ሜዳሊያዎች ውጪ ምንም አይነት የወርቅ ሜዳሊያ ሳይመዘገብ መምጣቱ ታዲያ በርካታ ተቃርኖችን እያስነሳ ሰነባብቷል። በተለይ ኢትዮጵያውያን እንዲህ ያዘንበት ጊዜ የለም እያሉ በተለያዩ ማህበራዊ ሚዲያዎች ላይ ስለ ጉዳዩ ሲነጋገሩበት ተመልክተናል። ለዚህ የውጤት ማጣታችን ምክንያት ደግሞ ልዩ ልዩ የሆኑ ነገሮችን ማንሳት ይቻላል። ከነዚህ መካከል ደግሞ የውስጥ ሽኩቻዎች፣ የአትሌቶች እርስ በርስ አለመስማማት፣ የአትሌቲክስ ፌዴሬሽን ከፍተኛ የሆነ ክፍተትና አትሌቶቹ እርስ በርሳቸው በብሔር ጉዳይ መጠማመዳቸው እንዲሁም ሌሎች ምክንያቶች በስፋት ይነሳሉም በተለይ በዚህ ውድድር ላይ ተሳታፊ የነበረውና ከዚህ ቀደም ደግሞ በኦሎምፒክ የወርቅ ሜዳሊያ ማምጣት የቻለው አትሌት ሰለሞን ባረጋ ሲናገር በአንድነት ሀገራችንን የመወከሉ ስሜት እጅግ አናሳ ሆኖ ተመልክቸዋለሁ በማለት ከሰሞኑ ሲናገር ተደምጦ ነበረም። ጎራ ስቱዲዮን ሰብስክራይብ አድርጉ። እንዲህ ያሉትን ችግሮች ለመፍታት ታዲያም አፋጣኝ የሆነ መፍትሔ ሊኖር እንደሚገባና ችግሮቹንም በመነጋገር መፍታት እንደሚጠበቅም ባለሙያዎች ሲተነትኑት ተደምጠዋል ማለት ነው። አሁን ታዲያም የኢትዮጵያ አትሌቲክስ በእንዲህ ያለው መንገድ ውዝግብ ላይ ከመቆየቱ ባሻገር በትናንትናው ዕለት ደግሞ ሌላ ሐዘን ሌላ ተጨማሪ ድባቴ ይገጥሞታል። በዓለም ደረጃ በርካታ ድሎችን ማስመዝገብ የቻለች ኢትዮጵያዊት አትሌት ታዲያ በድንገት ህይወቷ ማለፉ እንደገና ተጨማሪ ሀዘን ፈጥሯል። እቺ ተወዳጅ አትሌት ሸዋርጌ አለነ ተብላ ትጠራለች። ከአባቷ ከአትሌት አለነ አማረ አብራክ የተገኘች መሆኗ ይነገራል። ወጣቷ አትሌት የአባቷን የአትሌቲክስ መንገድ በመመልከት ከልጅነቷ ጀምሮ አባቷ በዓለም አቀፍ ደረጃ የሚያስመዘግበውን ድል እየተመለከተች ነበር ያደገችው። እሷም ያንን ፈለግ በመከተል ታዲያ በአትሌቲክሱ ስሟ የሚጠራ ድንቅ ሴት ለመሆንም ትፈልግ ነበርና ወደዚሁ ወደ ሩጫው ዓለም ተቀላቀለች። ከልጅነቷ ጀምሮ እዚህ ደረጃ ለመድረስ በርካታ ውጣ ውረዶችን እንዳለፈች መረጃዎች ይጠቁማሉ። እንደምታውቀት የአትሌቲክስ ውድድር እጅግ ከባድና በርካታ አቅምና ጉልበትን የሚጠይቅ ከጠዋት እስከ ማታ ድካምን፣ በሌሊት ከጅብ ጋር እየተጋፉ መሮጥን የሚጠይቅ ድንቅ የሆነ ሙያ ነው። ታዲያ በሀገራችን በርካታ አትሌቶች በዓለም አቀፍ ደረጃ ስማቸው ገኖ የሚጠራባት ሀገር እንደመሆኗ በዚህ መስመር ውስጥ ለማለፍ እንደገና ፈተናው ከባድ ይሆናል ማለት ነው። እችም አትሌት ይህንን ሁሉ ፈተና አልፋ ነበር። ሀገሯን እየወከለች በግሏም ጭምር በዓለም አቀፍ ደረጃ ብዙ ድሎችን ማስመዝገብ የቻለችው አትሌቷ የተወለደችው ታኅሳስ 9 ቀን 1987 ዓ.ም እንደሆነም እንዲሁ መረጃዎች ይጠቁማሉ። የስቶክሆልም ማራቶንን ጨምሮ በርካታ ዓለም አቀፍ ውድድሮችን ማሸነፍ የቻለችው አትሌቷም ሜክሲኮ ሲቲ ማራቶን በ2012 እና በ2014 ሳንቲያጎ ደችሌ ማራቶን ላይ ደግሞ 2013 እና በ2014 ማራቶን ኢንተርናሽናል ላላ የተባለው ውድድር ላይ ደግሞ በ2014 ላይ ድል መቀዳጀት የቻለች ናት። እነዚህ ብቻ አይደሉም፣ በርካታ ድሎችን ማሸነፍ የቻለችም እንደሆነች እንዲሁ ያገኘናቸው መረጃዎች ይጠቁማሉ። ታዲያም ይቺ አትሌት ምን ገጠማት የሚለው የብዙዎቻችን ጥያቄ ነው። አትሌቷ ኑሯን ያደረገችው የላቲን አሜሪካ ሀገር በሆነችው በሜክሲኮ ነው። ታዲያ ከሰሞኑ ከሜክሲኮ ተነስታ ወደ ኢትዮጵያ ትመጣለች፣ ለልምምድ ማለት ነው። እንደምታውቁት የኢትዮጵያ መልካ ምድርና የአየር ንብረት ለልምምድ እጅግ ምቹ በመሆኑ በርካታ አትሌቶች ይመርጡታል። እሷም ይህንን ለማድረግ ነበር ወደ ሀገሯ የመጣችው። ታዲያ በአዲስ አበባ ከተማ አረፍ ካለች በኋላ በጠዋት እየተነሳች ልምምዷን እያደረገች ነበር። ልምምድ ከምታደርግባቸው ቀናት መካከል ከሰሞኑ በአንዱ ቀን እንዲህ ሆነ። ጎራ ስቱዲዮን ሰብስክራይብ አድርጉ። በልምምድ ቦታ ላይ በድንገት የድካም ስሜት ይሰማታል። ተዝለፍልፋ ወደቀች። ከጎን አብሯት የነበሩት ሰዎችናም ሌሎችም ተረባርበው ወደ ሆስፒታል ይወስዷታል። በሆስፒታል ግን ልትተርፍ አልቻለችም። ህይወቷ እንዲሁ አለፈች ማለት ነው። ይህንንም ተከትሎ ታዲያ ቤተሰቦቿ እጅግ በከፍተኛ ሀዘን ውስጥ እንደሚገኙ ተጠቁሟል። አሳዛኝ ዜና ይለናል የኢትዮ ረነርስ መረጃም አትሌት ሸዋረግ አለነ አማረ ከዚህ ዓለም በሞት ተለየች በማለት ይጠቅሳል መረጃው። በ2025 የስዊድን ስቶክሆልም ማራቶን አሸናፊ የነበረችው አትሌት ሸዋረግ አለነም ልምምድ ላይ ያለች ከዚህ ዓለም በሞት መለየቷ ተሰምቷል በማለትም ይጠቅሳል። አትሌቷ ልምምድ ላይ ሳለች የድካም ስሜት ተሰምቷት ወደ ሆስፒታል ከተወሰደች በኋላ ህይወቷ ማለፉን የደረሰን መረጃዎች ያመላክታሉ ይለናል። ኑሯን በሜክሲኮ ያደረገችው አትሌት ሸዋረጋለንም ለልምምድ ወደ አዲስ አበባ ነበር የመጣችው ይላል። አትሌቷም የቀድሞ አትሌት አለና ማረ ልጅ ስትሆንም አባቷም ለ25 አመታት ያህል በአሜሪካም ኒውዮርክ ሲቲ እንደነበርም እንዲሁ ይታወቃል። የዚች ድንቅ አትሌት ህይወት ካለፈ በኋላ ታዲያም የቀብር ስነስርዓቷ የሚፈጸምበት ሂደትም ተጠቅሶ ነበርም በትናንትናው ዕለት መስከረም 14 ቀን 2018 ዓ ም ኮተቤ መሳለሚያ ገብርኤል ቤተክርስቲያን ከስምንት ሰዓት ከ30 እስከ 9 ሰዓት ባለው ጊዜ የቀብር ስነ ስርዓቷ ይፈጸማል ተብሎም የወጡት መረጃዎች በሰዓቱ አመላክተው ነበረ። ለዚች ድንቅ አትሌት ታዲያም ነፍስሽን ፈጣሪ በሰላም ያሳርፋት ብለን መልካም ምኞታችንን እንገልጻለን። ከዚህ በተጨማሪ ቤተሰቦቿ፣ ወዳጆቿ እንዲሁም ለመላው ኢትዮጵያ አትሌቲክስ ቤተሰብ ሁሉ መጽናናትን እንመኛለን በሚዲያችን በኩል ማለት ነው። ጎራ ስቱዲዮን ሰብስክራይብ አድርጉ። እጅግ የምንወዳችሁ እና የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን፣ ቻናላችን ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አለፍ ሲል አዝናኝ እና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን የአንዲትን ኢትዮጵያዊት አትሌት ህልፈት አስመልክቶ የወጡ መረጃዎችን ጠቅለላ አድርገን ወደ እናንተ እንዲህ ለማቅረብ ሞክርን። ጌታቸው በላይ አብሬያችሁ እንዲቆይ ታድርግ ያለው። ቻናሉን ሰብስክራይብ ሳታደርጉ የምትመለከቱ ካላችሁ ሰብስክራይብ አድርጉም፣ ቪዲዮችንንም ላይክ አድርጉ። ሀሳብ አስተያየታችሁን ደግሞ በኮሜንት ላይ አስቀምጡልን፣ አሊያም ደግሞ በተቀመጠው ስልክ ላይ ደውሉልን። መልካም ጊዜ ለእናንተ ይሁን። ጎራ ስቱዲዮ ማህበራዊ፣ ወቅታዊ፣ አዝናኝና አስተማሪ ጉዳዮችን ይዞ ወደ እናንተ የሚያቀርብ ሚዲያ ነው። የሰብስክራይብ ምልክቷን እየተጫናችሁ ቤተሰብ ሁኑ።